በትምህርት ደረጃ እንኳን አስተሰጣቸውም ገድል የሚማር የለም ታውቃላችሁ? ዜማም ይማር አለ ቅዳሴም ይማር አለ ቅኔም ይማር አለ አቋቋም ይማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት እንደ አራቱን ጉባኤያትም የሚማር ብሉይ ይሁን አዲስ ሁሉ ይሁን መነኮሳቱም ይማር ገድል የሚባል ትምህርት ግን የለም ቤት ቤተ ክርስቲያን የለም በእኛ ቤት በየትኛው ጉባኤ ማለት ነው ይሄ ከሆነ ምንድነው ታዲያ ደርስና ድርሳናትና ታምራት ምንድን ናቸው ያለ እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የስራ መጽሐፍ በህይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው የመጽሐፍ ቅዱስ ታሪካችን ላይ የትኛው ማዋሪያ ተራራ ሲያነሳ አላየ ነው። በሌላ መጽሐፍ በአስረኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምኦን መጣ። ያው ዛሬ እንደምታውቁት ግብፅ ላይ ጠባሳውስ የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ11ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስን የተረጎሙ ቅዱሳን ታሪካቸውን የተጻፈበት ገድል ተአምር ሌላ ምንም ነገር አይደለም። ስለዚህ ገድላትን ግን ገድላትን ግን እንደ መጽሐፍ ቅዱስ ናቸው ወይም ደግሞ የመጽሐፍ ቅዱስ እንደው እንደ ብሉ ኪዳን እንደ ሐዲስ ኪዳን ሆኖ እንዲህ ይሆናሉ እንዲህ አይሆናሉ የሚል ነገር የለም። ሁለት አንድ ሁለተኛ ደግሞ ቅድም እንዳልኩት እንደው ምንም ስህተት የለባቸውም አትልም ብላ አታውቅም እንዴ በጣም እኮ ነውር ነው። አታቅም→አታውቅም እኛም አሁን ስብሰባው ላይ ያነሳ ነው በጣም ደስ የሚለው። እንዲም ምናልባት እንዲሁ ልዩነት ይኖሩ ይሆን ብዬ ፈርቼ ነበር። የሚገርማችሁ ብዙ ቀን አልገባው ሶስቱን ቀን አልገባው አንዱን ቀን እንደምንም ገባው በግል ምክንያት ነው ያልገባሁት እና አንዱን ቀን ግን ያው እንደምንም አጣብቤ ገብቼ ነበረ ደስ የሚል ርዕስ ላይ ነው የደረስኩት። ገድላት ድርሳናት፣ አዋልድ መጻሕፍት፣ በአጠቃላይ በዚህ ላይ የሚወያየው ግሩፕ ላይ ነበር። እና እኔ ምናልባት እንደው ልዩነት ይፈጠር ይሆን ብዬ አስቤ ነበር። ሁሉም ሊቃውንት በአንድ ቃል ያጸደቁት በየጉባኤ ቤቱ ስንነጋገር ይኖርበት ነው፣ እንዲህ እንዲህ አይነት ችግር፣ እንዲህ እንዲህ አይነት ነገሮች የቃላት የምን የምን የምን ዝንፈቶች ይኖራሉ። እነዚያን ዝንፈቶች ማስተካከል የቤተ ክርስቲያኒቱ የሊቃውንቱ ግዴታ ነው ተብሎ ተስማምበት ነው እንጂ መጽሐፍ ቅዱስን ይተካሉ እራሳቸው እንደ መጽሐፍ ቅዱስ ይሆናሉ የሚል? ቤተክርስቲያን ይቷ እንደዚህ አይነት አስተምሮ የላትም። ቅድም እንዳልኩት ምንም እንደው ችግር የለባቸውም የሚልም ትምህርት የለም ሀሳብም የለም። በአንድ ድን መጡት እነሱ ናቸው አንዱ መጽሐፍ ቅዱስ ያኑ መጽሐፍ ቅዱስ ብቻ ብለው 40 ምናምን ሺህ በላይ ይሁን ለመስገነ ለቀኝል የኔ ግን ዲኖሚኔሽን እስኪኖራቸው ድረስ በአንዱ መጽሐፍ ቅዱስ ስክሪፕቸር አሉን ብለው ብዙ አይነት ትርጉም ብዙ አይነት እምነት፣ ልክ የተለያዩ ቤተክርስቲያን ለማጥቃት ግን አንድ የሆኑ ህብረት እንደሆኑ ተረዳ። አሁን ብዙዎች ጥያቄ የመጣባቸው ማለት ነው። አሃ እንደዛማ ከሆነ ቤተ ክርስቲያን እንዲማ ከሆነች አናቃት ነበር ማለት ነው ሲሉ ምን ማድረግ ጀመሩ ማለት ነው፣ አይ መሬት ላይ ያለችዋ ቤተ ክርስቲያን ሌላ ነች አሉ። እዚህ ጋር ያሉት እያጨረበሩ ነው። ምክንያቱም መሬት ላይ ያለችዋን ሄደው ለማየት ምን ያስፈልጋል? ቤተ ክርስቲያን ሄደው ቀርበው መወቅ። ወደ ቤተ ክርስቲያን ደግሞ እንዳይመጡና እንዳይቀርቡ ደግሞ ምን ብለዋቸዋል? ጣዖት አምላኪ ነች፣ እንደዚህ አድራጊ ነች፣ እንደዚህ እንዳይቀርቧት አድርገዋል። መሪ ለተቻል ስለዚህ፣ በአንድም ሆነ በሌላ መንገድ ግን የቤተ ክርስቲያንን አስተምህሮ በምናወቁ ቲክቶክ ላይ አሁን የኔ ጥያቄ አንድ ነው። ብዙ ጊዜ ተብላለም ተነግሯም ሊሆን ይችላል። አሁን ገድላት ድርሳናት የሃይማኖት መከራከሪያ ናቸው። ገድላት ድርሳናትንስ ቤተ ክርስቲያን እንዴት ነው የምታያቸው? የኔ ታየ ይሄ ነው የኔ ጥያቄ። በጣም ይቅርታ፣ ኔትወርክ ከተቆራረጠ ግን እሺ እናቱ ምናልባት አሁን እየጠነከረ መጣ። እንግዲህ ሲኖዶሱ ጥሩ ነው። አሁን ገድላት ድርሳናት በቤተ ክርስቲያናችን ውስጥ የታምራት መጻሕፍት በግንድ ላይ የበቀሉ ቅርንጫፎች ናቸው፣ ቅርንጫፎች ናቸው። ምንም አንድና ሁለት የለውም። ግን ከዚህ በፊትም በሌላ ቦታ እንዳልኩት እኔ አሁን እነዚህ ገድላትና ድርሳናትን ሰዎቹ ሳይቀበሏቸው መከራከሪያ ማድረጋቸው ለኔ ምንም ትርጉም አይሰጠኝም። ለምሳሌ ደግሜ ምሳሌውን ብናገር፣ ፀሐይ በምስራቅ ነው የምትወጣ በምዕራብ ብሎ መከራከር የሚፈልግ ሰው ካለ መብቱ ነው። ግን መጀመሪያ ፀሐይ መኖሯን ማመን አለበት። ፀሐይ አለች ብሎ የማያምን ሰው መጀመሪያ በሌለች ፀሐይ ላይ እንዴት ነው ምስራቅ ምዕራብ ብሎ መከራከር የሚቻለው? መጀመሪያ መኖራ ሕልውናቸውን ማመን አለበት። ሕልውናቸውን ገድላት ድርሳናት፣ እንታምራት መጽሐፍት እነዚህ በመኖራቸው ከታመነ ሊኖሩ ይገባሉ ብሎ ከታመነ በኋላ በይዘታቸው ላይ መነጋገር እንችላለን። ችግር የለውም። ይቅርና ገድላት ድርሳናት ወይም ታምራት መጻሕፍት በመጽሐፍ ቅዱስ ላይ እኮ ከቃል አንጻር ከብዙ ቋንቋዎች ከብዙ ጊዜ ከብዙ ልሳኖች የመጣ እንደመሆኑ መጠን ወይም ደግሞ ከተለያዩ ልሳኖች የመጣ እንደመሆኑ መጠን በዚያ ላይ እንኳን እይታዎች ሁሌም አይቆሙም። በብዙ መንገድ ይሄኛው ይሄ ቢሆን ግሪኩ እንደዚህ ቢሆን ይሄኛው እንደዚህ ቢባል አቻ የሆነ ቃል ሁሌም ሊሻሻልበት ይችላል። ይሄን ማለት ምን ማለት ነው? በገድላትና በድርሳናትም ላይ እንዲሁ ዝም ብሎ ጥላቻ ብቻ ይዞ የአምልኮ መጻሕፍት ናቸው፣ ወይም ደግሞ ምንድነው እንደ መጽሐፍ ቅዱስ ናቸው፣ መጽሐፍ ቅዱስን የሚተኩ ናቸው ብሎ ዝም ብሎ አሉ ዋልታ ከማውራት ምንድነው ቤተክርስቲያኒቱ በገድልና በታምራት መጽሐፍት ላይ ምን ትላለች የሚለውን ማወቅ መረዳት ይቀድማል። አሁን ግን በማያምኑት ነገር ላይ ነው ክርክር የሚያቀርቡትና እሱ የመጀመሪያው የሚያበላሸው። በማያምኑት ነገር ላይ መከራከሩ ነው እና እኔ ቤተክርስቲያኒቱ አንደኛ በትምህርት ደረጃ እንኳን አትሰጣቸውም። ገድል የሚማር የለም ታውቃላችሁ። ዜማም ይማር አለ ቅዳሴም ይማር አለ ቅኔም ይማር አለ አቋቋም ይማር መጽሐፍ የሚማር ብሉይ ኪዳን አዲስ ኪዳን መነኮሳት አራቱን ጉባኤት የሚማር ብሉዩን አዲሱን ሊቁን መነኮሳቱን የሚማር ገድል የሚባል ትምህርት ግን የለም። ትክክል ቤትም ቤተክርስቲያን የለም በኛ በየትኛውም ጉባኤ ማለት ነው። ይሄ ከሆነ ምንድነው ታዲያ ገድላትና ድርሳናትና ታምራት ምንድናቸው ያሉ እንደሆነ ለመደበኛው ትምህርቶቻችን ማጣቀሻ የሚሆኑ ታሪክ ማወቂያ የሚሆኑ በእግረ መንገድ ታሪክ ስለሚናገሩ እንደገና ደግሞ ያው ሁሌ እንደሚባለው እዚያ መደበኛው ትምህርት ላይ መጽሐፍ ቅዱሱ ላይ ያነበብነውን የሥራ መጽሐፍ በሕይወት የኖሩ ናቸው። ለምሳሌ ሁልጊዜ የምጠቅሰውን ብጠቀም አሁንም ማቴዎስ 17 ላይ መድኃኒታችን ኢየሱስ ክርስቶስ ተራራ ታነሳላችሁ ብሎ ለሐዋርያት ስልጣን ሰጥቷል። በመደበኛው መጽሐፍ ቅዱስ ታሪካችን ላይ የትኛውም ሐዋርያ ተራራ ሲያነሳ አላየ ነው። በሌላ መጽሐፍ በ 10 ኛው መቶ ክፍለ ዘመን መጨረሻ ላይ ግን ጫማ ሰፊው ስምኦን መጣ። ያው ዛሬ እንደምታውቁት ግብፅ ላይ ጠባሳው የሚታየው ደብረ ሞካታም ላይ ያለው ቤተክርስቲያን እንዲሰራ ምክንያት የሆነው በ 11 ኛው መቶ ክፍለ ዘመን መግቢያ ላይ መጣና ይሄን አደረገው። ስለዚህ መጽሐፍ ቅዱስ ወንድሞች አንዳንዱ የተለያዩ ወንድሞች እዚህ አለንም እንትን የመባባል ነገር አለና በግለሰብ ደረጃ አንድ ሰው አንድ ሰውን ተነስቶ መናፍቅ ማለት ይችላል ወይ? ወይስ በምንድን ነው የሚዳኘው? ያ አካል የሆነ ነገር ቢሳሳት የሚዳኘው በምንድን ነው የሚለውን ነገር ትንሽ ነገር ቢሉንስ። እሺ ሰው በሊሳሳት ይችላል። በነገራችን ላይ ሰው ተሳሳተ ማለት ያን ስህተት አምኖ ተቀብሎታል ማለት ደግሞ ላይሆን ይችላል ማለት፣ እውነት መስሎት ሊናገረው ይችላል። ሲረዳ ሲማር ደግሞ ሊተው የሚችለው ስህተት ሰው ሊሰራ ይችላል። ሆነ ብሎ ገብቶት የሚሳሳትም ሰው ሊኖሩ ይችላል። ሆነ ብሎ በዓላማ እና ዳህፀልሳን ወይም ደግሞ የሆነ ከቤተክርስቲያን ከቤተ ክርስቲያን አስተምሮ ወጣ ያለ የተናገረ ሰው ሁሉ መናፍቅ ወይም ከሃዲ ሊባል የማይችለው አንደኛው ምክንያት ይሄ ነው። ሁለተኛው ደግሞ እንደዚህ ብሎ ስም ለመስጠት ቤተ ክርስቲያን እኛ አባወራ የሌለው ቤት ከሆነ ማንም ሰው እየተነሳ ማለት የተለመደ ነው። ቤተ ክርስቲያን ግን ባለቤት አላት። እንዲህ ዝም ብሎ ማንም እርስ በርስ ሲደባበር እየመጣ ይሄ እንትን ይሄ እንትን በጣም እንትን ነውና፣ እኔ ራሴ እንዲህ የሚሉ ሰዎችን ክፉ እንዳላሳዝን የሚሉ ካሉ ማለት ነው። ያው አያለሁ አንዳንዴ በመድረክ እንዲህ እንዲህ ማለት ነገር ግን ትንሽ ችኩልነት አለ። አንዳንዴ ከስራ ስርዓት ይበልጣል ይላሉ ሊቃውን ጠፋ ብለን የምናርመውን ነገር በተሳሳተ መንገድ ማረም በራሱ ሌላ ስተት ነው እና አንዳንድ ጊዜ የቤተክርስቲያን ፍቅራችን ለኛ እንደ ኦዛ ይሆንብኛል። እንደ ኦዛ ማለት ያው እንደምታውቁት ታቦተ ጽዮን በሰረገላ ሆና ስትመጣ በሬዎቹ ዘለሉ። ካህናቱ ከበሬዎቹ ጋር ተሯርጦ ሰረገላውን መንካትና ከውድቀት ማዳን አልቻሉ። አንድ ጎልማሳ ተነሳ። እንዴት የጌታ የታቦት መሬት ላይ ተወድቃለች ብሎ ሮጠ ሄደና ታቦተ ጽዮን እንዳትወድቅ አደረገ። እንግዲህ አሁን እንደ ሕዝብ ስታስቡት ታቦተ ጽዮን ወድቃ አቧራ ላይ መሬት ላይ ከምትወድቅ የእግዚአብሔር የቃል ኪዳኑ ታቦት ከምትወድቅ እሱ ወድቆ ታቦተ ጽዮንን ማዳን እንዳትወድቅ ማድረግ በቃ የሆነ ለታቦት የተከፈለ ዋጋ ለእግዚአብሔር የተከፈለ ዋጋ ጉልበት ነው የሚመስለው ታቦተ ጽዮን እንዳትወድቅ ማድረግ ነገር ግን ቅድም ያልኩት ከሥራ ሥርዓት ይበልጣል ያልኩት ይሄ ነው በጎ ነገር ይመስላል ድካሙ ጥሩ ነው ፍቅሩ ጥሩ ነው ፍቅሩን የገለጠበት መንገድ ስህተት ነው ስለዚህ ኦዛ የሆነውን ታውቃላችሁ እጁ ተቆረጠ መቆረጥ ብቻ አይደለም ሞተ ስፍራውም እስከዛሬ ድረስ የኦዛ ስብራት ተባለ ነው የሚለው ኦዛ ምንድነው ያጠፋው በጣም እኮ የሚገርም ነው። አንዳንድ ጊዜ ፍቅራችንን የምንገልጥበት መንገድ ቤተክርስቲያንን እንወዳለን ብለን ለቤተክርስቲያን ተቆርቋሪነታችንን ለመግለጥ ይሄ የጠበኝነት ይሄ በጣም በጣም በጣም ሌሎችን በሚገፋ በሚያሳድድ መልኩ በሚያርቅ መልኩ ሲሆን ደግሞ እንደው እግዚአብሔር ሲወደው አለ ብሎ ደግሞ ማሰብ ነው። እስከ መጨረሻው ድረስ የሰዎችን ትዕግስት ማየት ምናልባት እንደው እሳቱ የምንላቸው ሰዎች እንኳን ሲመጡ ነገሮችን ደጋግሞ ደጋግሞ ደጋግሞ በማስረዳት የሚሆን ነገር ነው እንጂ በራስ አንደኛ በራሳችን መንገድ ነቅፈን በራሳችን መንገድ ደግሞ ከነቀፍን በኋላ እንደው ፖሊስም ጠበቃም ዳኛም ይሄ በጣም አደገኛ ነገር ነው። ከዛም ምስክርም ሆኖ እንግዲህ ደግሞ የሆነ አራት ነገር ባንዲው በጣም ከባድ ነው እና ቤተ ክርስቲያኒቱ ከስራ ስርዓት ይበልጣል ስትል፣ ወይም ሊቃውንት ይሄን ሲሉ፣ እንዲያው ጠፋ ብለን ወይም ደሞ የሆነ ነገር ስህተት ተሰራ ብለን ስናስብ ያንን ስህተት የምናስተካክልበት መንገድ የኦዛ መንገድ እንዳይሆን ሊነካ የሚገባው አካል ስልጣን ያለው አካል ነው አንድን ነገር ማድረግ ያለበትና እዛ ላይ ትንሽ ከፍቅር ጋር ከአክብሮት ጋር ከፍርሃት ጋር ቢሆን ጥሩ ነው ብዬ አስባለሁ። ይሄንን የማየው እምለውና እንግዲህ ለመስገን